ጤና ይስጥልኝ። እንዴት ውላችኋል? ተመልካቾች ከዜና ኢትዮጵያ ወደ ሰዓቱ የስፖርት ዘገባ እናልፋለን። ሲንቄ ባንክ የስፖርት ዘገባችን የክብረ አጋር ነው። በኢትዮጵያ አስተናጋጅነት እየተካሄደ በሚገኘው ከ17 ዓመት በታች የአፍሪካ ዋንጫ የሴካፋ ዞን ውድድር ሁለተኛ የምድብ ጨዋታ በዛሬው ዕለት ይደረጋል። በምድብ አንድ ላይ የምትገኘው የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ሁለተኛ ጨዋታዋን ዛሬ ከደቡብ ሱዳን ጋር ሰባት ሰዓት ላይ ታከናውናለች። ሩዋንዳን ሁለት ለ0 በማሸነፍ አጀማመራቸውን ያሳመሩት የወጣት ቡድኖች ተከታታይ ድላቸውን ለማስመዝገብ እንደሚጫወቱም ይጠበቃል። ተጋጣሚዋ ደቡብ ሱዳን ከሶማሊያ ጋር ነጥብ መጋራቷ አይዘነጋም። ጨዋታው ሰባት ሰዓት ሲል በአዲስ አበባ በቢቂላ ስታዲየም ይከናወናል። አስር ሰዓት ላይ ሶማሊያ ከኬንያ ጨዋታቸውን በተመሳሳይ ስታዲየም ሲያከናውኑ፣ በድሬዳዋ ከተማም ሁለት ጨዋታዎች ይከናወናሉ። ሱዳን ከዩጋንዳ 11 ሰዓት ላይ እንዲሁም ታንዛኒያ ከጅቡቲ ምሽት ሁለት ሰዓት ሲል የሚጫወቱ ይሆናል። ከ25 ዓመታት በፊት በአትሌት ኃይሌ ገብረስላሴ የተጠነሰሰው ታላቁ ሩጫ አሁን ላይ የአደባባይ በዓል መሆን ችሏል። ሀገርን በ10 ኪሎሜትር ፍንትው አድርገው የሚያሳይ የወዳጅነትና አብሮነት በጉልህ የሚታይበት መድረክም እየሆነ መምጣቱ ነው የሚነገረው። ዮሴፍ ሹምዬ አስር ምንም እኮ ዝግጅት እኮ የለም ነሻ ሚል አለ መድረሻ ያው ለመሞከር ነው። የአሁኑ ግዙፍ መድረክ ያኔ በ1994 እንዲነበር የተጀመረው ይቻላል። ተምሳሌቱ አትሌት ኃይሌ ገብረሥላሴ ቢሮ እንኳን ሳይኖረው የጀመረው ታላቁ ሩጫ አሁን የአደባባይ ክብረ በዓል ለመሆን በቅቷል። ባለፉት 25 ዓመታትም ሀገርን በ10 ኪሎ ሜትር ሲገልጥ ኖሯል። ምንም ሳታረግ ከሌላ ሀገር መተህ በአስር ኪሎ ሜትር ኢትዮጵያ እቺ ነች ደስ ስትል ኢትዮጵያ ብለ መሄድ የምትችልበት ውድድር ነው። ለዛ ነው አሁን ከእኛም ኮንትሮል ውጭ ስለሆነ ሀገር በአስር ኪሎ ሜትር ያልነው ለዛ ነው። ቢከስ ትን በትንሹም ቢሆን ኢትዮጵያ ይሄ ነው ብለ የምትሄድበት ኢቨንት ስለሆነ ታላቁ ሩጫ በ10 ሺህ ተሳታፊዎች ተጀምሮ አሁን 55 ሺህ ላይ ደርሷል። ኢትዮጵያውያን በየዓመቱ በጉጉት የሚጠብቁት መድረክ ለመሆንም በቅቷል። ለዚህ የስምንት ወሯ ነፍሰ ጡር ዶክተር ሀናና ሕፃን ዮሐና ምስክር ናቸው። ስሜ ዮሐና ዛውጅ ይባላል። ታላቁ ሩጫ መቼ ነው መሮጥ የጀመርሽ? እኔ ከሶስት አመቴ። የምትሮጪው ለምንድን ነው? ደስ ይለኛል መሮጥ። ያለፈው እንግዲህ ያለፈውን አመት አምስት ኪሎ ሜትር አንደኛ ነው የወጣሁት የተሰለምኩት 50 ሺህ ብር ነው። ከዛ በኋላም ደግሞ እንጦጦ ላይ በነበረው እናትና ልጅ ውድድርም ከልጄ ጋር በመሆን አንደኛ አውጥቻለሁኝ። አሁን ደግሞ ሌላ እንግዲህ ሶስተኛ ልጅ ስምንት ወሬ ስለሆነ ይሄኛውን ቀስ እያልኩ ዎክ እያርኩ ነው ማለት ምሳተፈው። ታላቁ ሩጫ ኢትዮጵያውያን ባህላቸውን የሚገልጹበት፣ ወዳጅነታቸውንም የሚያጠናክሩበት መድረክም ሆኗል። ሶሻል ላይፍ ላይ እዛ ጋ የምታገኛቸው ጓደኞች አሉ። ስልክ ትለዋወጣለ፣ ጓደኝነት መሰረታለ በሰዓቱም ከተለያየ ሰው ጋር እየሮጥ ብዙ ነገሮችን ትጨዋወታለህ እና ማህበራዊ ጠቀሜታው ቀላል ነው የሚባል አይደለም። ሕብረተሰብን ያስተሳስራል። እዛ ውስጥ ምንም አይነት ልዩነት የለም። ብዙ አይነት ነገሮችን ታያለህ፣ ካልቸር ታያለህ እና ያያ ነገር ስታየው ታላቁ ሩጫ በጣም ብዙ ነው። ለእኔ አንድ ስማይል ማያረግ ሰው የለም። ይዛለት ማይስቅ ሰው የለም። በጣም የተለያየ ሰው ነው ያለው። ለእኔ የሱን ቀን የእውነት ኢትዮጵያ ስማይል የምታደረግ ነው ይመስለኝ ቢጋዝ ከሁሉም አይነት ሰው አለ እዛ፣ እዚህ ክራውድ ውስጥ ሁሉም ሰው ግን በአንድነት ስቆ አንድ አይነት ለብሶ ከማታቆቆ ሰው ጋር ጨፍረ ምንም ዝም ያለ ሰው ሳታይ የዛን ሁላ ሰው ደስታን ማየት ቃላት የለውምና፣ አይለመድም። ስፖርት ሮጦ ለመቅደም ብቻ ሳይሆን በየተሰማራበት የስራ መስክ ምርታማ የሚሆን ዜጋን ለማፍራት ትልቅ ሚና አለው። ከዚህ አንጻር ታላቁ ሩጫ ስፖርታዊ እንቅስቃሴ የኢትዮጵያውያን የዕለት ከዕለት ልማድ እንዲሆን በማድረግ ረገድ ከፍተኛ አበርክቶ ነበረው። ታላቁ ሩጫ በጣም ይጠቅማል ብዬ የማስበው አይተ ከሆነ አመቱ ሙሉ ውድድሮች አሉ። እንጦጦ ላይ በየወሩ አለ። ከዛ እነዚህ ግሬት ራኖች በየቦታው አሉ። ምን ይጠቅማል ስንል ለመድኃኒት ውድ ዋጋ እናወጣለን፣ ለልብሳችን ውድ ዋጋ እናወጣለን። ለጤናችንስ ታመን ውድ የሆነ ሆስፒታል ከመሄድ ይልቅ በየቀኑ ትንንሽ እንቅስቃሴዎች ብናደርግ ራሳችንን መጠበቅ እንችላለን። ብዙ ሰው ወደ ስፖርት አምጥቷል ብዬ አስባለሁ። ቢገዝ በፊት አንድ ቀን ታላቅ ሩጫ ተሳትፎ ከአስራቦ ያዘኝ ምናምን ሰው ነው ብዙ የነበረው እኛ እንኳን ቢሮ ጋር አሁን ይሄ እየተለማመደ ወክ ማድረግ ብዙ ነገር አስተምረናል ብዬ አስባለሁ። ግን እንደ ካለፉት አስር አመት ጀምሮ ግን ከአንድ ቀን ባለፈ እንዲሆን ስለምንፈልግ ኢቨንቱ ትሬኒንግ ቲፖችን ልካለን። ቀስ በቀስ አክቹዋል ትሬኒንጎችን ጀምረናል። ሩጫ፣ ጓደኝነትና ሕብረት ሁሉም በአስር ኪሎ ሜትሮች ውስጥ የሚቀነቀኑበት መድረክ አሁን ከአፍሪካ ግዙፉ የአስር ኪሎ ሜትር ውድድር ነው። በቀጣይ ዓመታት ደግሞ ካለም አንደኛነትን ያለማል። ተጨማሪ ደስታ እንደ አገር መስጠቱ ተጨማሪ አብሮነት እንደ ሀገር መስጠቱ ኢትዮጵያን የእውነት በሚያኮራ መልኩ ማሳየት ነው። ለእኔ ትልቅ ኩራቱና ከአፍሪካ ትልቁ ውድድር ነው። አሁን ግን ከዓለም ትልቁ አስር ኪሎ ሜትር መሆን ነው ምንፈልገው በሚቀጥሉት ዓመታት ተናፋቂው መድረክ የሃያ አምስተኛ ዓመት የብር ኢዮቤልዩ በዓሉን የሚያከብርበት ኢትዮጵያውያንም እንዳለፉት ዓመታት ሁሉ በጋራ የሚደምቁበት ውድድር የፊታችን እሁድ ይደረጋል። ከመገናኛ ሀያትና ከአዲስ ኢንተርናሽናል ኮንቬንሽን ማዕከል እስከ ሰሚት የተሰራው የኮሪደር ልማት ለአካል ብቃት እንቅስቃሴ ምቹ ሁኔታን እንደፈጠረላቸው ተጠቃሚዎች ተናገሩ። ሕብረተሰቡ ምቹ፣ ማራኪና ውብ ተደርገው በተሰሩ ማዘውተሪያዎች አካላዊ እንቅስቃሴዎችን በመስራት ተጠቃሚ እንዲሆንም ጥሪ ቀርቧል። አዲስ ሸዋስ ተጨማሪ ያለው ሶስናና ዳንኤል በሚኖሩበት አካባቢ የኮሪደር ልማት በፈጠረላቸው ምቹ ሁኔታ የአካል ብቃት እንቅስቃሴ ሲሰሩ አግኝተናቸዋል ናቸዋል። እንደነሱ ሁሉ በርካቶች መንግሥት ትኩረት አድርጎ እያከናወነባቸው በሚገኙ የኮሪደርና የወንዝ ልማት ሥራዎች በተገነቡ ምቹ የስፖርት ማዘውተሪያዎች በግልና በቡድን ሆነው ስፖርታዊ እንቅስቃሴዎችን ከማድረጋቸው አልፎ ተመራጭ የመዝናኛ ምንጭ አድርገውታል። በአዲስ አበባ በሁለት ዙሮች በተከናወኑ የኮሪደር ልማት ሥራዎች ከ1ሺ 400 በላይ የስፖርት ሰዎች ማዘውተሪያዎች ተገንብተው ለሕብረተሰቡ አገልግሎት እየሰጡ ይገኛል። የመሮጫ መም፣ የእግር ኳስ፣ ቅርጫት ኳስና የብስክሌት መጋለቢያን ጨምሮ ለተለያዩ ስፖርት አይነቶች መለማመጃ የሚሆኑ ማዘውተሪያዎች ናቸው ተሰርተው አገልግሎት ላይ የዋሉት። በሁለተኛው ዙር ከተሰሩ የኮሪደር ልማት ስራዎች መካከል አንዱ ከመገናኛ አያት፣ አዲስ ኮንቬንሽንና ሰሜት አካባቢው ተጠቃሽ ነው። ምቹና ለአይን ማራኪ ሆነው በተሰሩት በእነዚህ አካባቢዎች ስፖርታዊ እንቅስቃሴያቸውን ሲያደርጉ ያገኝናቸው ሰዎች እንደገለ ገለጹት ለዚህ መስራታችን ምቾት እንዲሰማን አድርጎናል ብለዋል። ይሄ ከተሰራ በኋላ ነው እንደዚህ መሰባሰብ የቻል ነው እዚህ ቦታ ና እስካሁን የተለያየ ጅን ቦታ ምናምን ሄደው ነው የሚሰራው አብዛኛው የምታየው ሰው። አሁን ግን ይሄ ምቹ ስለሆነ ያው እዚህ ቦታ ተሰባስበን እየሰራ እንገኛለን። ጥሩ ና የተመቸ ቦታ ነው። አየሩ እንደምታዩት ነው። አስፋልቱም እንደምታዩት ነው። ቦታው ከግሪን ጋር በተገያ ነገር ቆንጆና ጽዱ ነው። ለመስራት በጣም ተመችቶ ነው ከምንም በላይ በኮሪደር ልማት በተሰራው የስፖርት ማዘውተሪያ መንቀሳቀሳቸው በዕለት ዕለት ሕይወታቸው ላይም ተጠቃሚ መሆናቸውንም ነግረውናል። የአካል ብቃት እንቅስቃሴ ያው ሁሉም ነገር ከምናደርገው ድርጊት በላይ ከምንበላው፣ ከምንጠጣው፣ ስራ ከምንሰራው በላይ የአካል እንቅስቃሴ ለእኔ በጣም ጠቅሞኛል። በጣም ከምል በላይ በጣም ወፍራም ነበር፣ ውፍረቴን ቀንሻለሁ። ትንፋሽ የለኝም ነበር በፊት በፊት፣ አሁን ከወትሮ በተለየ ጥሩ ትንፋሽ አለኝ። እንደፈለግኩ ሰራለሁ። የእግር መንገድ ጉወክ አረጋለሁ። ከሁሉም ነገር የተለያዩ ጤናዎች ለምሳሌ ደም ነ ስኳር የሚባሉ ነገሮች አሉ። አሁን ላይ ከነሱ ራሱ ትከላከላለህ በቃ። ስለዚህ አካባቢያችን ማሪፍ ስለሆነ ሁሉም ሰው ወጥቶ ያው በጧት እንደምታየው እዚህ ጋር እየሰራ እንገኛለን። እንግዲህ በሳምንት ሶስቴ ያክል እንስራለን። ቅዳሜ፣ ሐሙስ፣ ማክሰኞ እንስራለን። ስለዚህ ይሄ ውብ በሆነ ቦታ ላይ በጸዳው ቦታ ላይ ማስራት በጣም ደስ ይለናል። የአካል ብቃት ስፖርትን ጂምናዚየም ውስጥ ከመስራት እንደዚህ አይነት ቦታ ላይ መስራት ዘርፈ ብዙ ተቀሜታ እንዳለውም ነው ተሳታፊዎች የሚገልጹት። እኔ ጂምስ ገብቼ አውቃለሁና ጂም መስራትና ውጭ መስራት በጣም ልዩነት አለው ለኔ። ለምን ከጂም አየሩ የታፈነ አየር ነው የሚኖረው ገና ሳሰራ ያለ ባህልና የሰራ ይመስላል ጂም ያና ይሄ በጣም የተለያየ ነው እዚህ መስራት ጀስ ሰውነት ሲሞቅና ሲግል ነው ላብ የሚወጣው ንጹህ አየር እያገኘ እና ይሄ በጣም አየሩ ውጭ መስራት ከምንም በላይ ቆንጆ ና ማራኪ ነው እና ከጅም ጋር አይገናኝም ፍጹም አይገናኝ ውጭ መስራት ነው በጣም አሪፍ ከመገናኛ ሰሚት እስከ አያት መስመር በተከናወነው ሁለተኛው ዙር የኮሪደር ልማት ምቹ የእግረኞች መንገድ በመሰራቱም ረዥም የእግር ጉዞ ለማድረግ አመቺ ሆኖልናል ያሉት ስፖርተኞቹ የእግር ጉዞኛ ስፖርት ከዚህ እስከ መገናኛ ይሮጣል ነው ጠዋት ጠዋት ወጥቴን በአርባ ደቂቃ ውስጥ መገናኛ ደርሰን እመለሳለን። ስለዚህ እግር ጉዞም እንደዚሁ በየ 15 ቀን በየወር ሁለቴ ሶስቴ ተነጋግረን የእግር ጉዞ እንጦጦ ወዳጅነት ፓርክ እየሄድ እንመጣለን እና በጣም አስፈላጊና ወሳኝ ነገር ነው ብዬ አስባለሁ። መንግስት ባመቻቸው ምቹ አካባቢና የስፖርት ልማት ስራ ህብረተሰቡ ተጠቃሚ መሆን እንዳለበት ተሳታፊዎቹ ከኢቲቪ ጋር በነበራቸው ቆይታ ጠይቀዋል። ከአካባቢው ሰው አንጻር ከብዛት አንጻር ምናምን እንዲያውም ትንሾች ነን ያለ ነው። ስልሳ ሰባ ሰው ነው የሚኖሩ። ከዚህ በላይ አስፋልቱን ሞልተን መስራት እንዳለብን ነው የሚገባኝ። ይሄ ለጤናም ለሁሉም ከከተማም ጽዳት አንጻር አሪፍ ነገር ነው፣ በቃ የተሻለ ነው። የአለም አትሌቲክስ ለ2025 የአለም አቀፉ የስፖርታዊ ጨዋነት ሽልማት የታጩ ሶስት የመጨረሻ አትሌቶችን አሳወቀ። አማኑኤል ካላሲ፣ ጆሽ ኬር እና ቲም ቫን ለሽልማቱ የታጩ አትሌቶች ናቸው። ህሊና ዳነ ዓለም አቀፉ የስፖርታዊ ጨዋነት ኮሚቴ ከዓለም አትሌቲክስ ጋር በመተባበር በ2025 በስፖርታዊ ጨዋነት ዘርፍ አንድን አትሌት ወይም በአትሌቲክሱ የተፈጠረ ክስተትን እውቅና ለመስጠት የተዘጋጀ ሲሆን በዓለም ዙሪያ ያሉ የስፖርቱ ቤተሰቦች አሸናፊውን እንዲመርጡም እድል ሰጧል። ኮሚቴው የተቋቋመው ከ60 ዓመታት በፊት ሲሆን ዋና ዓላማውም በስፖርት ውስጥ የፍትሐዊ ጨዋታ መርሆችን ማስተዋወቅ ነው። እነሱም ፍትሐዊ ውድድር፣ አክብሮት፣ ጓደኝነት፣ የቡድን መንፈስ፣ እኩልነትና ከአበረታች ንጥረ ነገር የጸዳ ስፖርት ናቸው። በዘንድሮ የስፖርታዊ ጨዋነት ሽልማትም ኤማኑኤል ካራሊስ ጆሽ ኬር እና ቲም ቫንደቬልዴ ለምርጥነት የታጩ አትሌቶች ናቸው። ግሪካዊ የምርኩዝ ዘላ ኤማኑኤል ካራሊስ በቶኪዮ 2025 የዓለም አትሌቲክስ ሻምፒዮና ላይ በውድድር ወቅት ባሳየው አክብሮትና ጓደኝነት ነው በእጩነት የቀረበው። እሱ አሸናፊ ባልሆነባቸው ውድድሮች እንኳን የሌሎች አሸናፊዎችን ደስታ በመጋራት ውጤት ያጡ አትሌቶችንም በመደገፍና በማበረታታት እንዲሁም የውድድሩን ዳኞች በማመስገን ባሳየው ስፖርታዊ ጨዋነት ተመራጭ ሆኗል። ካራሊስ በዓመቱ መጀመሪያ ላይ በአውሮፓ የቤት ውስጥ ሻምፒዮና ከኔ ኒውዚርላንዳዊ ሜኖ ቨሎን ጋር የወርቅ ሜዳሊያ ለመጋራት በመስማማትም እውነተኛ ስፖርታዊ ጨዋነትን አሳይቷል። የስኮትላንድ መካከለኛ ርቀት ሯጭ የሆነው ጆሽ ኬር ሌላኛው ውጩ ነው። በቶኪዮ ዓለም አትሌቲክስ ሻምፒዮና የ1500 ሜትር የፍጻሜ ውድድር ላይ እያለ ጉዳት ቢደርስበትም ለመጨረስ የነበረው ቁርጠኝነት እንዲሁም ከሩጫ በኋላ ከነ ህመሙ ጊዜ በመውሰድ ከደጋፊዎች ጋር የፎቶ መነሳትና የፊርማ ጊዜ መስጠቱ የተለየ ታሪክ በመሆን ለእጩነት አብቅቶታል። ሶስተኛ ውጩ ደግሞ ቲም ቫን ዴቨልዴ ነው። ቤልጂማዊ አትሌት በቶኪዮ የዓለም የአትሌቲክስ ሻምፒዮና በ3000 ሜትር መሰናክል ውድድር ላይ የተጎዳውን ኮሎምቢያዊ አትሌት ካርሎስ ሳን ማርቲንን በመደገፍ የመጨረሻውን መስመር እንዲያጠናቅቅ ረድቶታል። ለአትሌቱ ይህ ድርጊት የራሱን ውጤት ሊያሳጣው እንደሚችል ሙሉ በሙሉ ቢያውቅም ተፎካካሪውን ለማገዝ ግን ወደ ወደኋላ ላለም ነበር። ክስተቱ እውነተኛ ስፖርታዊ ጨዋነትና የሰብአዊነት ማሳያ በመሆን በእጩነት ቀርቧል። ዓለም አቀፉ የስፖርታዊ ጨዋነት ኮሚቴ ከዓለም አትሌቲክስ ጋር መስራት የጀመረው በ2023 በፓሪስ በተካሄደው የዓለም አትሌቲክስ ሻምፒዮና ላይ ሲሆን ከዚያ ጊዜ ጀምሮ 12 ሽልማቶች ተሰጥተዋል። ተገልጸዋል። እጩዎቹን ለመገምገም ዳኞች የተመደቡ ሲሆን፣ ደጋፊዎች ደግሞ በዓለም አትሌቲክስ የማህበራዊ ሚዲያ ገጾች በኩል ድምጻቸውን መስጠት ይችላሉ ተብሏል። የ2005 የስፖርታዊ ጨዋነት አሸናፊው ኅዳር 29 ላይ ይፋ ይሆናል። ለዜና ኢትዮጵያ የተዘጋጁ ስፖርታዊ መረጃዎቻችን በዚህ ተጠናቅቀዋል። ሰባት ሰዓት ላይ እነዚህንና ሌሎች ስፖርታዊ ጉዳዮችን አካተን በኢቲቪ መዝናኛ ቻናል እንጠብቃችኋለን። መልካም ጊዜ።